የገጠር ልጅ ነኝ እኔ። ስፈጠር ቆንጆ ስለሆንክ እንደ ከተማ ሰው ስኳኳላሉ ፀጽቶ መጣ እና ይህ ምኑ ነው አፐርካቱ የሚያስገባው ወይ ፍቅር

ቆይ ኬንያ ወጣት ሚስት ኬንያ ገባት። እሷን ያገባበት ቦታ ይሄ ትውልድ እዛው መቆም አለበት። እንጀራ እንደዚህ በካውያ የሚል ሀገር ውስጥ እንዳይሰራጭ እንደዚ ሴቶች እዛው መቆም አለባቸው። ኬት እንዳመጣ ደግሞ ብትነግረን አሪፍ ነበር። በተወደደ ጤፍ ይሄን ማይረባ እንደ ሴት ተደብቆ መሸለሉን አላቆም አላደለ ነገር ሳይደርቅ ቶሎ ይምጣ።

ምን? ይሄ ነው ብራዘር፣ ትቆይ አላችሁ እንዴ? እንዴ? ወይ ካሉ ተገናኙና ተጣባ ነው ያለ መላላሽ። የኛንም እኮ አንጀታችንን በላች አጓጓችሁ። ምንድነው እሱ? ወይ ተደባደቡና ይለይላችሁኛ። የገጠር ልጅ ፓርት 2 ይላል አባቴ። የገጠር ልጅ ነጭ ማኛ ጠፍ ይላኩል ይሄን ቅጠል የምበላና በጠጥ የምታራሰ ሁሉ አለቅ ማንቆሻ ቆሻ ነው። እሺ የገጠር ልጅ እኔ ስፈጠር ቆንጆ ስለሆንኩ ግን እንደ ከተማ ሰው አልኳኳልም። የገጠር ልጅ ነኝ። የገጠር ልጅ ነኝ እኔ ስራ ስራ እንጂ እንደ አስፋልት አስፋልት አልፈርን። የገጠር ልጅ ነኝ። መልዕክት አለኝ ማለት ነው ወንዶች፣ እህቶቻችን ልክ እንደ ሴት ልጅ እዚህ ጆሮ አንቀልጥላችሁም። ምዞሩ ማለት ነው አለቃችሁ መጣሁላችሁ። እኔ ሌላ ምንም አይደለም። ወገን በረሃብ ልንሞት ነው፣ በቃ የገጠር ሰዎችም ቲክቶክ ጀመሩ ማለት እርሻ የለ ምን የለ። እንዲሁም ጤፍ ተወዷል፣ በቃ ጤፍ በመቶ ሺህ ቤት እናም ይገባል። ወንዶች ሴትን አወሳስበው ማየት ቀረ። እሷ የምትፈልገው ለሷ እንደምታስብላት ማሳወቅና ማሳየት እንጂ አንተ እንደዚህ ብር፣ መኪና፣ ወርቅ ምናምን ቢኖር ባይኖር ችግር እንደሌለው ዛሬ አሳያለሁ እኔ ኦኬ። በማንጎ ሳፍነከን ብቻ ተነገር በማንጎ ይሄንን ማለት ነው። እያረፍክ ጋጠብ ጀመር ሴት ምናምን ምን ያደርግላል? በጣትነት ብር ሚያዝ ንብረት ማጋበጥ ምን ገና ሴት ሴት እያልክ ጊዜ ማቃጠል፣ መጀመሪያ ራስ ላይ ኢንቨስት አድርግ፣ ራስ ላይ ስራ፣ ከዛም ብር ያዝ። እኛ መጀመሪያ ያቺ እስኪ እስቲ ደደምነኝ ብሎ የሚያስብ ተማሪ አለ ካለ መቶ እኔ ጋ ይቁም። እንዴ ደደምነኝ ብለህ ታስባለህ እንዴ? አይቲ ሄር ብቻው ስቆ ብቆ እንዳይደብራችሁ ብዬ እኮ ነው። ጭራሽ ጭራሽ አስተማሪም አች ቦ ምንድን ነው ምን አድርገሽው ነው? የቀድሞ ከንፈር ወዳጅ የነበረ አሁን ሌላ ሊያገባ በግንቦት አጭተዋል። መቶ ይቅርታ ተጠጥቻለሁ፣ አንቺን ነው የምወዳለኝ። እና አፐርካት ገባሁለታ እንደ አፐርካት። ለምን ቆይ ሰው ካጠፋ መጸጠት አይችልም? ሰው ከጥፋቱ መማር አይችልም? አጠፍቷል። ያ መጀመሪያ በድሎች ተጸጽቶ መጣ እና ይሄ ምኑ ነው አፐርካት የሚያስገባው ሰው እያካሄል የእኔ የምበላው የምጠጣው ስላሌለኝ ያለሽን ብትሰጪ እንጂ ውይ ይቀሽታ ማንም ሰው ቤት ይላል። እና አንቺ የቤት እንስሳ ነች ወይስ ምንድን ነው?

እኔ ምን እንደምላላቅ በቃ አልችልም። እንደዚህ ነው ፍቅሮችን ሳይ አልችል አልቅ ወይኔ በላቸው አልችልም በቃ ይከፋኛል። እንደዚህ ነው ፍቅሮችን ሳይ ምናም በቃ ማን ነው ግን እኔን ሲንግል ሆነ ኑር ብሎ የረገመኝ?

እሺ አጀብ እንዴ፣ ሚስቴ አሃ፣ በአንተ ቤት የሌላ ሴት መቀመጫ ለታይ ያ ያላላልኩም። አሁን ብሬ እኔ እናንተ ቤት እናወራለን። እሺ አሲዞ ነው ካልከኝ ማን በልጅነት አግባለ አንተ አንተ ጓደኛ አይደለም፣ ጠላትነት በይፋ የታወጀ ጠላትና አንተ ሶሽ ደስ ኦ ቴንክ ዩ ሶ ማች፣ ሂሳቡ ትራንስፈር አድርጊያለሁ። ምንድነው? ልጁ የምን ልብስ ነው እያወራ ያለው? ይሄ ማለት ነው ይሄን ደሞ አውቀው ኦንላይን አዛን። ይሄ ማለት ነው ኢንስታግራም ላይ ላይክ ያረካቸውን ልብሶች ናቸው ያዘዝኩት። መቼም ልብሶችን ነው እንጂ ሴቶችን ወደ አይደለም አይደል፣ እንዴ፣ አይደል። ስለዚህ በጣም ባሌ ወደ ልብሶች ስለሆኑ አዣቸዋለሁ ገና ግን አልበዛም፣ ብሩ። ከሳምንት በፊት ደሞ ገና ላይክ ያረካቸውን ያዘዝኳቸው ነው። ዋይ ሲሳል ቤት ፈረጋል። አንተን ለማስተሳሰብ ያደረገው ነገር የለም በጣም በጣም አሁን የተበላው ነው። አሁን እንደሁን ተገኝታ ላይክ ያደርጋችሁ ሴቶች ምናምን ይታይና እሷ የለበሰችው ልብስ እሷን ነው አካውንት ላይ ልብሱ ይገዛል ካልክ ልብሱ ተመችቶ እኮ ነው ምን ማድረግ እንዳለብኝ ላይ ነው ምን ነገር አደረኩኝ ነገር ሁሉንም ሕዋሶችን ተጠቅማ ማድረግ የምትችለው ነገር ካለ እባክህ ችግሩ ከኔው የት ነው የምትለው፣ ቺቺኛ ዋት ያለ ጆምና ጥፋቱ ያንቺ። በዚህ ምንም እሱ ላይ ጓመት ነገር የለም፣ እሱ ላይ የምትቀየር ነገር የለም። ስለዚህ ቢቻልሽ ሮጠሽ ማስቆም ካልተቻለሽ እኔ እናንተ ስንጋባ የምንወልዳቸው ልጆች ማለት ነው። አንዱ አይኑ ቡኒ ከለር ፀይም ቆንጆዬ ነው። ከዛ ደግሞ ሁለተኛ ልጃችን ሴት ነች። አፍንጫዋ የሚያምር ተንፈሯ ከንፈሯ ቆንጆ፣ በዛሬ ተነጫናጭ ነች። ከዛ ደግሞ ሶስተኛው ልጃችን ወንድ ነው። ስፖርት የሚወድ ወንድ ወንድ ነው የሚሆነው። ቆንጆ ምንም ቢፈጠር አገባሻለሁ አላልከኝም። ባለፈው ህይወት የወለድኳቸው ናቸው እና ፍቃኔ አለ እንዴ? እና እነሱ ናቸው መጀመሪያ ወንድ፣ ሁለተኛ ሴት፣ ሶስተኛ ብሮ ራስን አይደል? ምን ልታደርግ ጥቅም ምን ትጠብቃለህ? እንደ ሄድ ብላችሁ ብላችሁ አሁን ደግሞ በዚህ መጣችሁ። የምትወደኝ ከሆነ በጣም ኢዚ ነገር እኮ ቀላል ነው ይሄ ለነገሩ ለሚወድ ሰው ፍቅሮ ካለ ቀላል ፍቅሮ ካለህ ማለት እንደውም ሳትደክም በአቋራጭ የልጅ አባት መሆን ደስ ይላል። የማሳደጊያ ዳይፐር ምናምናም ያሉ ነገሮች በጣም ሰውን ያማረሩ ነገሮች ምናምን አሉ። አንተ ከዛ ተርፈሃል፣ ፈጣሪ አትርፈዋል። ከዛ ከዛ ውጪ ማለት ነው። እንደውም አመስግን። በአንዴ የሶስት ልጅ አባት ማን ወንደዚህ ይሄን እድል የሚያገኝ እድልኛ ነው። ዋው በጣም ቆንጆ ይነሽናት ከዚህ አታት ንከኝ ምን ይመስላል? በናቸው ወደዛሄድ ምንድነው እሱ ምን ይመስላል?